እዛ ከተሻላት ብላ ነው ማለት እዛ የሄደችው ማለት ነው። ብቻ እንደዛ ነው። አሁን ደሞ ሰዓቱ የሄሩት ስራ የሚገለጥ ጊዜ ደርሷል። አቶ ጉሩሜ አሁን በቃ የሄሩ ሄሩትን መጠርጠር ጀምሯል ማለት ነው። ማለት ራሱ ጠየቀ ማለት ነው። እሷ ተደብቃ ስትሄድ፣ እንዴት ተደብቃ ሄደች? ስታወራም ብዙ ጊዜ ወጥታ ነው ውጭ ወጥታ ነው የምታወራ። ከእኔ የደበቀችው ነገር ምን ይሆን ብሎ ጠርጥቶታል ማለት ነው። አሁን ነው እንግዲህ የእሷ የሄሩት ስራ፣ የሄሩት ሁሉ ነገር የሰራችው ድራማ አሁን ይወጣለታል በቅርብ ጊዜ ማለት ነው። እና አይቀርም። ተመስገን የዋዳም እየተሻላት ነው ማለት ነው። የዋዳም እየተሻላት ነው ብቻ ደስ ይላል። ተመስጊን ምንም አትልም ማህሌት ማለች። ሳሚም ሳሚም ሊዲያን ዋሽቶ ነው ወደ ገጠር የሄደው ማለት ነው። በዘዴ የሆነ ዘመዳም ታሞብኛል እና እዚች ልጠይቅ ብሎ ማለት ነው። ያው ታውቃላችሁ፣ ሊዲያ በታመመ ሰው ራሱ ትቃናለች ማለት ነው። ሳሚ ግን የዋዳን ይወዳታል። ብትታመም እንኳን አጠገቧ ሆኖ ያበረታታት ነበረ። ታውቃላችሁ አይደለ? እና እሷ ግን ትቀናለች። ታሟም በየዋዳ ትቀናለች። እና የዋዳ እንድታብድ እንደናቷ የዋዳ እንድታብድ የምትፈልገው እንደናቷ ነው። ክፋቱ ሊዲያም ሳሚ ተደብቆ ቢሄድም፣ እሷ ግን በሰው ነው እንትን ያደረገችው እንዲከታታል። ሰው ሳምን እንዲከታተል አደረገችው ማለት ነው። አያችሁ እናቷም እንደዛ ነው የምታደርገው፣ ከማን ትማር ታዳ፣ ከማን ትማር እና እንደዛ ነው። ይሄ ድራማ ግን ቀዝቀዝ እያለ ነውና፣ የዋዳ ግን ወደ ገጠር ሄዳ ገጠር ደስ እንዴት እንደሚል አየችው ማለት ነው። ገጠር ግን ወደዋለች፣ ግን ጸባዩ አሁን በጣም እያነጫነጫት ነው። ሙሉ በሙሉ አይደለም የዳነችው፣ ግን ቢሆንም ተሻሎታል። ሳሚ ሳሚም ስናገረ ቁጡ ቁጡ ነው የምትሆነው ማለትም፣ እንደዛ ስናገረ ስናገር ስትናገረው ከማለት ጋር ስታወራ ራሱ ቁጡ ቁጡ እላታል። እንግዲህ ብቻ አላቅም እየተነጫነጨች ነው። በደንብ እንባድን ደህና ናት፣ ደህና ናት ማለት ነው። እና እዛ ገጠሮች ያገኛቸው ሰዎች በጣም ጥሩ ናቸው። አየሩ ደስ ስላል ለዛ ነው። ማለትም እዛ የደቹ እዛ የደቹ ለዛ ነውና ምናልባት እዛ ይሻላታል፣ ይሻላታል እዛ ይሻላል ብላ ነውና፣ ተመስገን ትድናለች ብዬ ነው ማስበው። ብቻ የዚህ ድራማ የዋዳ መጨረሻ ምን ይሁን? ሳሚና የዋዳ አንድ ላይ የሚሆኑ ሰዓት እየተቀረበ ነው። ይሄ ሩትም ደግሞ የእሷ ስራ ሁሉ ነገር ያደረገችው አቶ ግሮሜ ከሰማ አይኔ እንጃ፣ እስር ቤት ራሱ አይ አይ በቃትም ማለት ነው። ብዙ ነገር ነው ምደርስባት ሂሩት ሰው ላይ ሁሉ ነገር ያደረገችው ታገኛለች። አሁን ግን በጣም በቃ እንትን ብላለች፣ ተጨናንቃለች። አልተሳካላትም አልተሳካላትም። ይዋዳ ላይ ያደረገችው ሁሉ ከንቱ ሆነች። ይዋዳ እንድታብድ፣ አብዳ በዛ እንድትቀር። አእምሮ ሕክምና ውስጥ አስገብተ በዛው እብደት ላይ እብደት እንድትጨምርለት ነበረ ይሄ ሁሉ አልተሳካለትም። ከሽፋለች እና ብቻ እንደዛ ነው። አሁንም እንድትከሽፍ ነው የምፈልገው። ክፉ ሰው ምን ይሰራል? የዋዳ እስከ መጨረሻ እንደምትድን ተስፋ አለኝ። ትድናለች። ደግሞ ሳሚም ጠንካራ ነው፣ ማህሌትም ጠንካራ ናት እና እነሱ ደግሞ አውቋል የየዋዳ ጥላት አውቋል። ሄሩት እንደሆነች አውቋል። በቃ ከሄሩት እየጠበቋት ነው። እና በደንብ ካልጠበቋት አሁንም ትጎዳለች። ሩት አሁንም ትጎዳለች ማለት ነው። እና ብቻ እንደዛ ነው። የክፋት ስራ መጨረሻ ውድቀት ነው። እና አንድ ቀን ሄሩት የስራውን ታገኛለች። ይቆያል እንጂ አይቀረም ማለት ነው። ይዋዳ እንግዲህ ዛሬ በጣም ነው ተደሰተችው። ገጠር ሄዳ ደስ ብሏታል እና ምንድነው ማለት ከገጠር ዘመድ አላት እና እዛ ሄዳ ተዝናኑ ትንሽ ቁዛ ቆዩ፣ አወሩ፣ ተጫወቱ። የገጠር ሰው ደስ ይላል፣ የገጠር ቦታ ደስ ይላል፣ አየሩ ደስ ይላል። እንደዛ ነው ብቻ። ተደስቶ ወደ ከተማው ተመለሱ ማለት ነው። እንደዛ ነው፣ የዛሬው እንግዲህ የዛሬው ይሄን ይመስላል። የዋዳ እስከምድንልን እስከ መጨረሻ እንጠብቃለን። ከሳሚ ጋራ ተጋብቶ ደስተኛ እስከሚሆኑ ድረስ ፈጣሪ ለዛ ላይ ያብቃን። የዋዳም ደግሞ ከዚህ በላይ ይሻላታል ብዬ አስባለሁ። የሄሮት ሴራ የሄሮት ክፋ ተጋልጣው የሳሚናትም እንደዚህ ክፉ ስራ እንደምሳራ ልጁ ስሰማ ቀን እንደምጣላት ነው። እኔ ምክንያቱም እናቴ እንደዚህ አይነት ታደርጋለች ብሎ አስብማ እናቴ ውጭ ሀገር ነው ያለችው ብሎ ያስባል ግን የሷ ስራ ከሄሮት ጋራ ምንድን ወንጀል እየሰሩ ስለሆነ አንድ ቀን ህሩት ከተያዘች ሁሉም ይያዛሉ። ዳግምም እንደዛ ዳግምም ህሩት ስሰማነት ማህሌት የወንድሙ ስራ ስሰራ የወንድሙ ስራ ስሰማ በቃ ትናደዳለች እና እንደዛ ነው። ግን የወረቀቱ ነገርም ኮ ታቃለች ማህሌት ደብቃ ነው እንጂ የስም ዝርዝር ተጽፎ ፋይልም ተገኝቷል። እና እዚህ ክፍል ተገኝቷል። እሱ ከየት እንደመጣ ታቂ አለሽ ወይ? የምታቂ ነገር አለሽ ወይ ብሎ ጠየቃት። ግን ማለት ደበቀችው። ዋላቅ ማለችው። ግን አሁን አቶ ግሩም ታያላችሁ፣ በቅርቡ ጊዜ የሄሩት ስራ ይዛታል እና ከያዛት፣ ግን አልፍ አልፋትም እንደሌላ ሰው ዝም አይልም እና ይፈታታል ይፈታታል። ከዛ እስር ቤት ይገባለች ሁሉ ነገር የምታደርገው የዋደን እንዳሳበደች ከፎቅ ራስሽን ወርውሬ እንዳለችው እንደገና ደግሞ የዋዳም ራሷን ስታስታውስ የሄሮት ስራ እያደረገች ሁሉ ልታወጣ ትችላለች። አይታወቅም። ሙዶች ዳና ሁኑ። አመሰግናለሁ። ክፍል አምሳ እስከመለቀቅ እንጠብቃ